ያለሽ አንተ በሰው ቤት ነብር ነብር መጫወት ይመጣዋል። ኧረ ሃይሚ ትይ እንጂ አይመጣውም እኮ። ቪዲዮ እየሰራችሁ ነው እዛው፣ አዲስ አበባችሁ ይሻላቸዋል። አባብለሽ ታሳምኛታለሽ ሃይሚ ጎረቤት ኡቢ ስቲ ቢመጣ ምን ልትይ ነው አይ ሃይሚ አንቺ በወንድ ቤት ያልፈራሽ እሱ በወንድሞ ክላስ ይፍራ ሮሙ ሽ ብትመጣ ስራውን ያውቃል ቆፍጠን ነው

ምንድን ነው ወጣ ሄሮዝ የቤት ውስጥ ታሪኩ ግራን ይገባል ምንድን ነው የወንድ ክላስ መግባትሽ ነገር አይደለም አላችሁም ለቅሶ ቤቷ አላችሁና ምን ቪዲዮ እንስራ ለቤተሰቦቻችን ብላችሁ አስባችሁ። ከዛ ሀይምዬ ቀደም ብላ መጣች። ፊቷ ሁሉ ቲማቲ መስሏል፣ ሙቀቱ ማለት ነው። ፊቷ ቲማቲ መስሏል። ከዛ ብሩኬ ከኋላ መጣ። እኔ እንደዚ ላለው አንተ እንደዚህ በል ተብሎ ቪዲዮ ተሰራ። ደስ ይላል። እንኳን ደህና መጣችሁ ጨረቃ ፋሚሊዎች። ስለ ለቅሶ ግን እውነት ለመናገር በጣም ያሳዝናል። ማዘር ነፍሳችሁን በገነት ያኑረው። ምንም ማድረግ አይቻልም። ምንም ማድረግ ይቻላል። እግዚአብሔር በፈቀደ እንግዲህ ያው ማንኛችንም አንቀርም፣ እንግዲህ እዚች ምድር ላይ እስካለን ድረስ ነው። ምን ተነፍሰው ከዛ በኋላ ሁላችንም የምንጠራበት የምንሄድበት አናቅም። ማዘራችን እድሜሽን በገነት ያኑረው። እውነት በጣም ያሳዝናል። እግዚአብሔርን በጣም ነበር ቪዲዮ ላይ ሲያሳዝኑኝ የነበረውስ ግን ነገር ግን በቃ በዚህ መልኩ ሆነ። ምንም ምን ማድረግ አይቻልም። የእኔ ውድ ቤተሰቦች እንዴት እንዴት አመሻችሁ፣ እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ፣ እግዚአብሔር የተመሰገነ ተመሰገነ ይሁን። ዛሬ እንግዲህ ሀይሚና ብሩኬ ተመልሰው መጥተዋል። ተመልሰው ሲመጡ እንግዲህ በድካም የተሞላ ቪዲዮ ነው የሰሩት ቤተሰቦቻችን ቤት። ያው እንግዲህ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ብሩኬን 300 ሺ ማስገባት አለባችሁ ማለት ነው የኛ ውድ ቤተሰቦች። እንግዲህ ማለት ሀብ ዛሬ ሀብ ነው ጠላትህ። ብሩኬ ሀብ ነው ጠላትህ ዛሬ ማለት ነው። ማንም ጠላት የለህም ሀይሚዬ። ግን መስማአም እንደዚህ ኡ ብለሽ ስትጮሂ ማለት ነው እንደው ሙሽዬ ስሺ ታስረጃታለች። ችግር የለው ሙሽዬ ትረዳለች። እንደው የጎረቤት ሰው ቢመጣ ድንገት፣ እንደ ምን ይባላል መልስ ራሱ ኮ ይጠፋል ማያቅ ሰው በጣም ነው የሚጠፋው። ስማቸው እኮ ነው የሚጠፋው። እረተ ሃይም ይሄ እንደዚህ ዐይነት ነግራት ትዳፈሪ እዛ ቦታ ጅራ አዲስ አበባ ቢሆን ችግር የለው። ምክንያቱም ማንንም አይመጣባችሁም። እዛ እኮ ስንት ጎረቤት አለ። ትልቅ ሰው ቤት ጎረቤት ምናምን አይጠፋም። የሆነ አሁን እንደዚያ ኡ ስትል፣ በርግጥ ምናልባት ስፒከሩ አንገቷ ላይ ስለሆነ ምናምን ይሆናል ለኛ ገኖ የተሰማን ማለት ነው። ግን አሁን በዛና አክል ጮሃ ከሆነ ጎረቤት ቢመጣስ ምንድነው የሚባለው? በጣም እኮ ነው የሚያሳፍረው። ማለት ፕራንኩ ጥሩ ነው። የኔ ጥሩ ነው ፍራንኩ ምንም ችግር የለውም። ትናንትና ከተደረገችው አንጻር ጥሩ ነው፣ ግን ጎረቤት ቢመጣስ ያስፈራል እኮ ቤተሰብ። ዛሬ እኮ ሰው እኮ ማለት ነው እኛ እንደምናየው እንደ ሶሻል ሚዲያው የሚገባው ሰው የለም፣ ታውቃላችሁ። ይንን ስለዚህ ያን ነገር ትንሽ በክብር ነገር አትደራደሪ ሀይሚ ማለት ነው ለብሩኬም ላንችም ይሄ የስነ ስርዓት ውርድ ነው የሚሆነው ማለት ነው እንደኔ ሳስበው እንደ ጎረቤት ምክንያቱም ድሮ አሁን እናት አባቶች ድሮ የሚጣሉ ካወቃችሁ ወይ አባት ሰክሮ ሲመጣ ምናምን ይህን ስላችሁ ግን የኔን አባትና እናት እንዳትሉ የኔ እናትና አባት እኔ ከቤት እስከወጣ ድረስ አስራ ዘጠኝ ዓመት ሞልቶኝ እስከወጣ ድረስ አንድ ቀን ተኮራርፈው ያውቁም እናትና አባቴ አባቴ መጠጥ አይጠጣም ጨጓራውን ያመዋል ቡና ብቻ ነው የሚጠጣው፣ አባቴ ማለት ነው። ሶ ግን ጎረቤት ሁሌ አጋላጋይ ነው አባታችን ማለት ነው። ያው የጎረቤት ታሪክ አወራሻት ብሉኝ እና ያው ሁሉም ሰው ይሄ ያጋጥማል። በየሀገራችሁ ማንም ሰው ጋር ሊኖር ይችላል። ታውቃላችሁ ብዬ ነው የማስበው። እና አጋላጋይ ሽማግሌ ነው አባታችን። እና ምንልላችሁ ፈልጌ ነው ጎረቤት እንደዚህ ማታ ሲባል በቃ ሮጠን ጥልቅ ነው የምንለው ነበረው ማለት ነው እና ያህን ትንሽ ፈራሁልሽ ሀይሚዬ። ከዛ ውጭ እኔ ከድራማው ላይ ምንም የተማርኩት ነገር የለም። ግን ያው ቡርኬን አንጨርጭረዋለች እስኪ በቃው ድረስ እኔ ትንሽ በጣም ፈታ ዘና ያደረገኝ ሙሽዬ በቪዲዮ ገብታ ቢሆን ዛሬ በኦ ማይ ጋድ ኦ ፓርቶሽ ነው እንዲ ስትል በሳቅ ሞትኩኝ። እግዚአብሔር ምን ምክንያቱም ምን የትና የት ሀገር አምናው ተከትለው የሄደች አሁን እዚህ ፈራሁም ስብትል ማለት እዛ የሄደችበት ሀገር ለብቻዋ ብትሆንም ያውሏቸው አብረው ነው፣ ማንም ሰው የለም። እንግዲህ እዛ ብሩኬን አምናው ነው የሄደችው ሀገር አቋርጣ በፕሌይ የትም ቦታ ቢሆን ማለት ነው። ሶ አሁን እዚ እሱ ምንም አልደነቀው፣ እናት ክል ጥራ ስትለው ጥሪያት ነው ያለው በኮንፊደንስ። ምክንያቱም ልቦናው ንጹህ ነው፣ ልቦናው ያውቃላ። ሶ ሃይሚ ምንም በቃ ማለት ሁልጊዜም የሃይሚ ስራ አይመችሽም ትላላችሁ፣ የብሩኬም የትላንት ነው ምንም ምን ያልተመቸኝ ምንም። ግን ያው ፈታ ዘና ያደርጋል የብሩኬ ማለት ነው በጣም ነው እንትን ሲልባት የነበረው ማለት ነው። እሱ ራሱ ተላላጠብኝ ብላ ብላይ ተላል ጦባት ነበር፣ ግን ዛሬ እሷ ደግሞ ወጥፉን መለሰችው ማለት ነው። እሷ ደግሞ ጭራሽ እንደሆኑም በቃ የሆነ ልብሴ ልቀይረ ጫማላ ወልቅ አታወልቅም ኧረ፣ እያለች ሰላም በሚነሳ ነገር ማለት ነው። ምክንያቱም ሰፈር ታውቃላችሁ፣ እንደዚህ አይነት ነገር ማንም ሰው የሚረዳቸው አይኖርም። የሚረዳ ይረዳል። ያው ሀብትሽ ነው ጠላት፣ ሌላ ማንም ጠላት የለውም። ቁልፍም ሰጥቶ እንግዲህ እስከ ጓዳ ድረስ አስገብቶ እንዴ በሮኬ ጫለልሃል። ሁለቱንም ካልተበቀልክ ጉድ ነው። ሀይሚ እንኳን ባትበቀላትም፣ የትላንት ነዋን የመለሰችው ማለት ነው። ሀይሚ ማለት ነው መልሷን ነው የተመለሰችው። ሀብን ግን መበቀል አለብህ አይደል? ቤተሰቦች የሀይሚ ተባባሪ ሆኗል እኮ ጭራሽ፣ ቤቱን እኮ ሰጠ እንዴ ቀንቷሽ ነው እሚል አይጠፋም። መሆን ኮመንት ስር ማለት ነው። አዎ ቀንቼ ነው። እውነት ግን ገርሞኛል። እውነት ሙሽዬ ድንቅ ጥብላ ወይ ምን ወንክ እኮ ነው ያለችው። በስማ አይየናት ነገር አሳዘነችኝ። የምር እንደው ቪዲዮ ላይ ብትገባ ካሜራማን የለም መሰለኝ። ካሜራውን ነው ዝም ብላ ቁጭ ያደረገችው ሃይሚ ማለት ነው። ሰው ብቻ በጣም ያስቃል። በጣም ዘና ያደርጋል። ግን እልህ የተሞላ ፕራንክ ነው። ያኔ እኔ እንደው ትንሽ የሆነ እንጃ አያቁም ለማለትም፣ ግራ እየተገባሁ ነው። ምክንያቱም ሁለቱም እንትን ሄዱት፣ ሁለቱም ለቅሶ ቤት እንደሄዱ ያስታውቃሉ፣ ሙቀት ላይ እንደሆኑ ያስታውቃሉ። አንደኛ ሃይሜ ፊቷ ቲማቲም ነው የመሰለው፣ በጣም ማለት ነው። ሜካፕ ተቀብታ ነው ምናምን እንዳትሉኝ፣ ምክንያቱም ይህ ሙቀት ፊት እንዲህ ነው የሚሆነው። መኪና ውስጥ ቅቅል ስትሉ እንደዚህ ነው የሚሆነው ፊታችሁ ማለት ነው ቀይ ስለሆነች ሷ እንደዛ ነው የሆነችው። ሁለተኛ ነገር ብሩክም እንዳያችሁት በቃ በጣም ከንት መስሏል። የሆነ ፀጉሩ ምናምን ጭብርር ብሏል። ብቻ ያው ለቅሶ ቤት ነው የዋሉት፣ አይቻለሁ። ቪዲዮንም አይተናል፣ የተለቀቀውን ቪዲዮ እሱም ያሳዝን ነበረ። ያው መቅረት ስለሌለባቸው ነው የሰሩት። እንኳን ሰራችሁ። ነገር ግን ሀይሚዬ አማትሽ ቤት እንደዚህ አይነት ነገር አትስሪ። ለአማትሽ ችግር የለውም ትረዳሻለች ግን ደግሞ ጎረቤት እስካልተረዳ እንዴት ይሆናል? ከባድ ነው እኮ ማስረዳት በአሁኑ ሰዓት። ምክንያቱም የሌላችሁን ስም እንዳትሰጡ ማለት ነው። ምክንያቱም ከባድ ነው የሚሆነው ጎረቤት ጋር እንዲህ አሁን እሷ ስትጮህ እንደዛ የሚሰማ ሰው እንዲህ የእውነት ብሩኬ ሀይሜን ደፈራት ነው የሚባለው። አታፍነኝ፣ የሆነ ነገር ልታረገኝ ነው አላለችም ሃይ ንግግሩ አበራሱ እኮ የሆነ መልስ የሌለው ንግግር እኮ ነው ማለት። ብሩኬ አሁን የሆነ ነገር የሚያደርገው እንዴት ነው? እንዴት ብሎ ነው የሚያደርገው እሱ ጥያቄ እና አይሄድም፣ ከንትኑ ጋር ማለት ነው ከሱ ጋር አይሄድም። ምክንያቱም የሆነ ነገር ታደረገ ነው ምን ማለት ነው? የሆነ ነገር ብቻ ሁለቱም የሆነ ምንም አይነት ግልጽ ያልሆነ ፕራንክ ነው ሲያደርጉ የነበሩት ብሩኬም ሆነ ሃይሚም ሆኑ ትላንትና፣ የትናንትና የብሩኬም የሀይሜም የዛሬው ምንም እንትን አላለኝ። አንደኛ እሱ ቤቱ ነው ያለችው ልብስ ልቀይር ትላለች እንደሆነም የሀብቴ ልብስ የሆነ ወይ ቲሸርቱን ወይ ሱሪሁን ወይ ጫማውን አድርገሽ ብትጠብቂው ለብሩኬ ወይ እኔ ቪዲዮ በጣም ነበር የሚያስቀው። ትናንትና እኮ ቪዲዮን ያሳመረው ሀይሜ ብሩክን እመለሳለሁ እንትን አይደለም ልጨፍ አይነ እንጨፍን አይነ እንጨፍን ብላ ጥላው የሄደችው ፓርት፣ እሱ ፓርት ቪዲዮ እንድምቅ አድርጎታል። ከዛ ውጭ ግን ምንም በቃ የሆነ አድክም ነበር ቪዲዮ ማለት ነው። ሶ ምንላቸው ትፈልጌ ነው ዛሬም ሀይሚ ተሻውደሻል፣ እንጂ አንዱን የብሩኬን የሀብን ማለት ነው የብሩኬን ቢሆን ብሩኬ ስዘዋር ልብሱ ይቀይራል። የብሩኬን ራሱ ምን ሀብ ጋ ምን አስኬደኝ ደግሞ ቤተሰብ፣ ያ ወንድም አደል እንደምን ችግር አለው። የብሩኬን ወይ ቁምጣውን ወይ የሆነ ነገሩን ቀይር አድርገሽ ብጠብቂው በየሱስም እንዴት እንዴት ከውቡ ነበር የሚለው ሌላ ድንጋጤ ሌላ ትኩሳት ነበር የሚፈጠረው ማለት ነው። እና እንደዛ ብታደርጊ ጥሩ ነበር ዝም ብለሽ በማለት በሰው ቤት ቤቴ ነው፣ ለምን አላንኳኳም፣ ለምን ገባህ፣ ብትወጣልኝ፣ ብትሄድልኝ፣ ብተኛልኝ ብላ ጨረሰችው። እንግዲህ ምንም የተማርኩበት ነገር የለም። ቤተሰቦች ግን እንኳን አልቀሩ እንኳን መጡ። ሙሽዬ ናት ውቴ ይህች ፋርት ብቻ ነች ያሳቀችኝ። ከዛ ውጭ ምንም አይነት የያስፈራኝ ነገር የለም። ግን በመጨረሻ ለሙሽዬ አስረጃት እሷ ላታቅ ትችላለች ብሎ ብሩኬ ተጨንቋል። ከመጀመሪያ ግን ልናገር ስትል ጥሪያት ያስተናገሪ ነው ያለው። እንደገናም ደግሞ ይውጣልኝ ስትል እሷ ናውጣ ናውጣ ስትለው የትኛውን ልብስ ነው የምትቀይረው፣ እሷ ቆይ ነው ያለው ተገርሞ ማለት ነው። ሰው እናት ውጣ ስትለው ብድግ ብሎ ነው የወጣው የእኛ ጠንበለል ወንድም። እናቱን እኮ እንዴት እንደሚያከብራት። ኦ ማይ ጋድ ያሳድጋችሁ ፈጣሪ ነው የሚባለው ሌላ ምን ይባላል? ለማንኛውም የእኛ ወድ ቤት ሰዎች፣ ያው ፈታ እያላችሁ ቪዲዮውን በሀይሚ ጨዋት ዛሬ ተደፈረች እያላችሁ ሼር እያረጋችሁ ቲክቶክ ላይ በሳቅ እንድታስቁን ማለት ነው። ቲክቶክ ላይ የምታመጡት እንትን በጣም ነው የሚገርመው። ትናንትና የለበሰችውን ፓንት ታይቱን ፓንቷ ፒኪኒ ነው ምንድን ነው? እሱን ብሩክ ይጨነቅበት እንጂ እናንተ ምን አገባችሁ? ወይ ወይ፣ በሳቅን የሞትኩት እግዚአብሔር አስጠግተው፣ እንደዚህ ካሜራው ላይ አስጠግተው፣ ቲክቶክ ላይ በቃ የለበሰችውን አይታችሁ ታልቀ ውስጥ ፒኪኒ ነው ምናምን፣ ምን አገባችሁ እናንተ፣ እሱን ብሩክ ይጨነቅበት እንጂ፣ በሳቅን የሞትኩት እግዚአብሔርም። እና ብቻ ቲክቶክ ላይ የማይታይ ነገር የለም እያንዳንዱ ነገር በቃ ጎልቶ የሚወጣው ቲክቶክ ላይ ነው። አሁን ቪዲዮ ይለቀቃል አደለ? የድግስ የምን የምን ቲክቶክ ላይ በጣም አጎልቶ ጉርጉር አድርገው ነው የሚያወጡት። በጣም ነው የሚገርመኝ፣ ምን አይነት ምን አይነት ስልክ ነው ያላቸው ላሉ አንዳንድ ጊዜ ማለት ነው። እኛ ለታምኔ ለምን የተጨነቅ ነው ቲክቶክ ላይ ያወጡታል። በቃ ምንም የተደበቀ አያመልጣቸውም እና ግርም ነው የሚለኝ። ዛሬ ግን ምንም የሚወጣ ነገር የለም። ትናንትና የሀይሜን ታይት አለባበስ ስታወጡ ነበረ። ዛሬ ግን ዛሬም ከላይ ራቁቷ እናት የራቁት እናት ከላይ ማለት ነው። ያኔ ልብሱ ግራ የተጋባ ልብስ፣ ይሄ ልብስ በጣም ነው የማልወደው። ከላይ ያለው ከታች ያለው ያምራል። ከላይ ያለው ግን የሆነ ስንትን ስለሚል ግልጽ ጥጥ ስለሚል አልወደውም ይሄ ልብስ። ያው ይቅርታ አርጉልኝ፣ ምንም ማድረግ አልችልም። እንግዲህ ቤተሰቦች፣ ያየሁትን አስተያየት መስጠት መብቴ ነው። ሰው እንግዲህ ብሩክ አይደል ሲያረጋት፣ ደግሞ ደረቷን ሸፈን ሸፈን የምታደርገው ነገር ከሀይም የሚያስቀኝ ነገር ማለት ነው። ወይኔ ጉዴ።